ዋይኔ ወንድም እኔኮ መጀመሪያ ምሄን ነው ፈረጀ ለሃይምና በሩኬ ቦዲጋርድ ካልሆንሁ ሞቼ እገኛለሁ እያልኩ ነበረ። ምን አይነት ጥጋበኛና ደፋር ቢሆን ነው ብሩኬን ደብድቦ የሃይሚ ስንት ውጣ ውረድ ለፍታ ያመጣችለትን ስጦታ የእጁን ወርቅ የሰረቀው? እኔማ ተናደጃለሁ። ቤተሰቦች ዛሬ እንግዲህ ብሩኬ ተደብድብ ያለው ሀይሚ የሰጠችኝ የእጅ ወርቅና የአንገት ወርቅ ተሰርቋል በሚል ነው የመጣው። ቤተሰብ እኔ ለወንድሜ ለብሩኬ ልዘን ወይንስ ደግሞ ለሀይሚዬ ልዘን? ምር ይሄ ብሩኬ እውነት ለመናገር ሰው ሳይሆን የደበደበው ቤተሰብ ወይ ፍቅር ነው ወይ፣ የፍቅር ጅኒ ነው። ሌላ ምንም አይደለም። እሱ ነው ደብድቡ እንደዚህ አድርጋ ላይ ጥፍጥፍ እንዲል ያደረገው። እና እንግዲህ ቤተሰቦች የዛሬ ላይ ሚ ሲደወልላት አይ ብዬ እኔ ቆንጆ የኔ እናት እንደ ዛሬ ግን አሳዝናኝ አታቅም። እኔ የተረዳሁት ነገር ምንድን ነው ቤተሰብ ሰው ሲደነግጥ ምንም ነገር አያስተውልም። ምንም ነገር ማለት ነው። በድንጋጤ በቃ አለ አይደል? የሆነ በደመነፍስ የሚባል ነገር አለ። እናንተ ሆናችሁ ግን እንዴት ነው እናንተ እናታችሁን የሆነ ሀፍ ሀፍ ፊፍቲ ፊፍቲ የምትሆኑበት አጋጣሚ ያለና አይሚን የተረዳኋት ዛሬ ያ ነገር ነው። እና እንግዲህ ብሩኬ ተንኮለኛ፣ ተንኮሉ ቤተሰብ የተንኮሉ ብዛት አይሚዬ የሰጠችኝ የእጅ ወርቅና ያንገቴ ተሰርቋል ብሎ ያው የተወሰነኛን ፕራንክ ለማድረግ ሞክሮ ነበር። በእርግጥ ፕራንክ ነው። ቤተሰብ ግን ይሄ ነገር በመጀመሪያ የጠራ ጆሮ ይደፈን፣ ምክንያቱም እንዲደርስባችሁ አንፈልግም። ሲቀጥል ሀይሚ እንደ ዛሬ ደንግጣ አታውቅም፣ ሁላ ማለት ነው። ብሩኬ ሲያወራትኝ የተለያየ ወሬ ነበር ሲያወራት የነበረው። ካሁን ካሁን ሀይሚ ትነቃለች፣ ካሁን ብርሃንኩን ታቀዋለ ስል ጭራሽ ሀይሚ በድንጋጤ የለች እየተር በተበተች ሁላ ነበር እና ብሩኬ እንግዲህ፣ የሰረቁኝ ሰዎች አለ የሰረቁች ሰዎች እግራቸውን ሲይዛቸው እንዴት ነው፣ በጣም ከበዱኝ፣ ላነሳቸው ሁላ አልቻልሁም፣ ብሬ ስላሰሩ ብረት ነው እናንተ እኔ እዚህ ጋር እንዴት እንደሳኩኝ ጥርሳቸው ላይ ፕሬስ አስረዋልና፣ ምን አይነት ሰዎች ናቸው ስትለው፣ ጥርሳቸው ላይ ፕሬስ ስላሰሩ ከበዱኝ ለማንሳት እነሱን ለመምታትም ለማንሳትም ከብደውኛል። በቃ የማቃቸው ምንድን ነው ጥርሳቸው ላይ ባለው ፕሬስ ነው ብለ ቁጭ እንዲ። ስንት ሰው ፕሬስ ያስራለ? ብሩኬ ሲቀጥል ጥቁር ፕሬስ አለ እንዲ። እኔ እስከ ዛሬ አላየሁም እውነት ለመናገር። ግን እንደዚህ ሲል ብሩኬ እንደዚህ ሲል ሀይሚ ታውቃለች ፕራንክ እንደሆነ ይገባታል ብዬ ነበረ። ጭራሽ ነው ያልገባት እስከ እስከ በጣም ስለደነገጠች ደግሞ ያንን የእጅን ወርቅ ስሰጠው በጣም ፈርታ ነበረ ብሩኬ። በዓል በዓል ላይ አንዳንድ ቦታዎች ብቻ ተጠቀሟቸው ለፕሮግራም እንጂ ከዛ ውጭ አስቀምጥ እያለች ነበርና በእርግጥ እንኳን እንደዚህ ሶሻል ሚዲያ ላይ አወጣችሁ ተናግራችሁ ቀርቶ እንደዚሁም ሰው ሀብታም ወይንም ደግሞ ያላችሁ ምናምን መስሎ ከታየው አይለቃችሁም። የምሬን ነው የምላችሁ። እንደውም እኔ የተወሰነ ምናምን የተረጋጋሁት ብሩኬ፣ በመኪና ነው የሚንቀሳቀሱት። ታይሚን ብሩኬን በመኪና መሄድ ይፈልጉበት ቦታ ይሄዳሉ፣ ይመለሳሉ። ቤታቸው፣ ሌላ የትም እንደዚህ ወክ የሚያደርጉበት ቦታ የለም። ገባችሁ አይደለም? እንኳን አይደለም ይሄን ያህል ግራም ወርቅ አለ ተብሎ ቀርቶ ማለት ነው። ሰውም እንደዚሁም እንደዚሁ ነው ለማለት ያክል ነው። ሲቀጥል ደግሞ ቤተሰቦች ቢኪ ዛ ቢኪ ማለት ነው። ሃይምዬ ምን አለች መሰላችሁ፣ በጣም ከመደንገጧ የተነሳ እንግዲህ ወይ ቡታጅራ ይደዋል ወይ ደግሞ ሐኪም ቤት መልሰን መውሰድ አለብን፣ ራይ ጥር አለችው ልክ ራይድ ጥራ ስትለው ቢኪ ምን አደረገ? ቆሞ ራይድ ይላል። እዛው ቤት ውስጥ ይጣራል ማለት ነው። እዛ ቦታ ላይ ቤተሰብ፣ እኔ በጣም ነው ያሳቀኝ፣ ፈን ያደረገኝ። እውነት እንደ ዛሬ ግን እኔ ስቂ አላቅም። ለምን በቃ የሚያደርጉት እያንዳንዱ ነገር በጣም ነበር ሲያስቀኝ የነበረው። ብሩኬ፣ በመሃል ሽንት ይወጥሮኛል። ቢኪ እንዳይነካኝ ሀይምዬ፣ ሽንት ቤት ውሰድኝ። እንዴት አርጋ ተውሰደው፣ ቤተሰቦች ልዘልህ ስትለው እንዴት ትቻለው። የምር እንዴት እንዳሳዘነችኝ የሆነ ብሩኬ ልክ ለመታሰር ከጀርባዋ ላይ ሲወጣ ሀይሚዬ ኩርመት ብላ የሆነች ትንሽዬ ልጅ ነው የመሰለችው። እና ወገቧ ልሰብራት ነው እንዴ? ብሩኬ ምን አስበህ ነው አንተ ሲጀመር? ሰው ሳይሆን የመጣ የፍቅር የፍቅር ጅኒ አለ እንዲ፣ ቤተሰብ የፍቅር ጅኒ ሀይሚ ስንት መጣ እኮ። ሁሉንም ነገር ነው ርስት ያደረገው። ባንድ ፕራንኩንም ረስቶት ጭራሽ። ሽንት የወጠረኝ ሽንት ቤቱ ሰዚ፣ ሳሚኝ እጎኔ ተኝ ቅፍላ አርገሽ መጣ ነው ያለው ወይኔ ቤተሰብ የዛሬውማ በጣም ፈኒ ነው የሚያደርገው። በጣም ነው የሚያስቀው። ግን ደግሞ በዛውን የሚያክል አይሜዬ በጣም ደንግጣለች። በቃ ወርቁ ምን አባቱ አለች፣ ውድ ነው ግን ምን አባቱ። እንኳን አንተ ተረፍክልኝ እንኳን አንተ ደህና ሆንህልኝ እያለች ነበር እና ከገንዘብ ይልቅ ያው ብሩኬን በደንብ ነው ያስቀደመችው። የኔ ናት፣ የኔ እንቁ። እንደ ዛሬ ደንግጣ አታውቅም። ግን ደግሞ ድንጋጤውን እንዴት ረሳችሁ? እሪል አይደለም፣ ይሄ እኮ ፕራንክ ነው። እዛ ጋር ካሜራ አለ ምናምን ሲላት ከአንዳንድ በቃ እንኳን ማንተ ደህና ሆንህ ምናምን ስትል ነበረ። እና በዚሁ አጋጣሚ እኔ መልክት አለኝ። መልክቱ ለማን ነው ካላችሁ ለቢካ ነው መልእክት የማስተላልፈው። ልክ ሀይሚና ብሩኬ ማለት ነው ቅፍቅፍ ድግፍቅፍ ሲሉ አይ በቃችሁ፣ ብሎ ትቷችሁ የወጣው ፓርት ቤተሰብ፣ እኔ የምለው እንዴ ተዋቸው እንጂ ፍቅር ፍቅር ይጫወቱ። አንተም ደግሞ አንዷን ጎተት አድርገህ ማምጣት ነው። የምን መሽኮርመም፣ የምን ውፍረት ነው እንደ ማፈር የለብም ወይንም ደግሞ እንዴት ነው እናንተ እንደንድሳ እንደዛ ፍቅር ፍቅር ስትጫወቱ ኦ ቀንተ ነው ወይንስ ደግሞ አፍራ ነው አይገባኝም። ያንተን እኳ እንዴት ፈለግ ፈለግ አድርገ ማምጣት ትችላለ። እኔ ግን በጣም ተመችቶኛል። የዛሬ ስራቸው የምሬ ነው የምላችሁ። ትንሽ ሀይሚ ብደነግጥም ግን ደግሞ እንደዚህ አይነት ፕራንኮችን ቅርብ ቅርብ እያላችሁ ብትደራረጉ መልካም ነው። ለምን የሰው ልጅ በድንጋጤ የሚያጋጥመው ነገር አይታወቅም። ግን ከሀይሚ ድንጋጤ በስተቀር ብጌና ብሩጌ የሰሩት በጣም ነው የሚያስቀው። ከምታስቡት በላይ ቤተሰቦች የፈታ በሉበትኝ፣ እንግዲህ በዛሬው ስራቸው ቀጥሉበት። የሀይሚን እንደው ትችሉታላችሁ? ነው ሀይሚ ያሁን ስትመልስ ብድር በምድር ትችሉታላችሁ፣ እንጠብቃለን። ለማንም በጣም ፈን የሚያደረግ በጣም የሚያስቅ ነውኝ፣ ከብዙ ጥቂቱ ማለት ነው ስላችሁ። የሀይሚ ድንጋጤ ብቻ ነው እንጂ ትንሽ እኔ ልቤን ያሳዘነኝ፣ ሌላው እንኳን ፈን የሚያደረግ ነው ቤተሰብ